በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በአገራችን ውስጥ ለተፈጠሩ ችግሮች ቤተ ክርስቲያን ሁልጊዜ ተሐድሶ ልታደርግ ይገባታል። ራሷን ልትመረምር፣ ትምህርቷን ልትመራምር፣ ከእግዚአብሔር ጋር ያላትን ግንኙነት ልትመረምር ይገባታል በሚለው ሀሳብ ላይ ብዙዎቹ የቤተ ክርስቲያናችን ሰዎች የሚያነሱት ይህ ጥያቄ ተሐድሶ በሚል ሲነገር የቆየ ትጥ ጥያቄ ነው። አርትኦትን አሁን ተሃድሶ ነው ብለን ብንመለከተው ወይም አርትኦት ማለት ተሃድሶ ማለት ነው ብለን ካል መንፈሳዊና ሰማያዊ ስለሆነ በመንፈስ ቅዱስ የሚመራ ታላቅ መንፈሳዊ ስራ ነው ማለት እንችላለን። ስለዚህ በመንፈስ ቅዱስ ወቃሽነት የሚካሄድ ስለሆነ አምላካዊ ስለሆነ ይህ መንፈሳዊ ተሃድሶ ይህ አርትኦት በሚል ቃል የተገለጠው ይህ ሂደት የሚጀምረው ከስህተት በመመለስና በመታረም ነው። ምን ማለት ነው? ከእውነት ያፈነገጡትን ወደ ቀደመው እውነት መመለስ ማለት ነው። ይሄ የሰውን ውስጣዊ ማንነትን ጭምር ይጨምራል። አስተምህሮን ብቻ ሳይሆን የአስተምህሮ ውጤት የሆነውን የሰውን ሁለንተናዊ ማንነት ማደስን ይመለከታል። ስለዚህ ኃጢአትን፣ በደልን፣ ጥፋትን ከማወቅና ከማመን በዘለለ መጸጸትን ይጨምራል። ይህ የመመለስ ሂደት በጸጸት ሊከናወን የሚገባው መሆኑ መጽሐፍ ቅዱሳዊ ነው። ስለዚህ በዚህ በዝክረ ኒቂያ የመጽሐፍት ስህተት መኖሩን የአዋልድ መጽሐፍት ይልቁንም ደግሞ ድርሳናትና ገድላት ስህተት እንዳለባቸው ጉባኤው አምኖበታል። ስለዚህ ነገር እግዚአብሔርን እጅግ አድርጌ አመሰግናለሁ። ምክንያቱም ቤተ ክርስቲያናችን በዘመኗ ማለት ይቻላል አንዲትም ቀን ቤተ ክርስቲያን ስህተት አለባት፣ መጽሐፎቿ ስህተት አለባቸው ብላ አምናም ተናግራም አታውቅም። ብዙዎቹ ሰዎች መጽሐፍቶቹ ስህተት አለባቸው ብለው በመናገራቸው እንደ መናፍቅ ተቆጥረው ከቤተ ክርስቲያኗ ተባረዋል፣ ተወግዘዋል። ስለዚህ ይህ ለመጀመሪያ ጊዜ በቤተ ክርስቲያኗ ጉባኤ በሊቃውንቱ ጉባኤ ይህ በመነገሩና ይህ በመሰማቱ ለዚህ ለአርትኦት ለዚህ ለተሐድሶ የመጀመሪያ እርምጃ በመሆኑ እግዚአብሔርን ስለዚህ ነገር ደግሜ አሁንም ማመስገን እፈልጋለሁ። ስለዚህ አርትኦት ወይም ተሐድሶ የሚጀምረው በንስሐ ነው። ንስሐ ማለት መመለስ ማለት ነው። የበደሉትን በደል መናዘዝ፣ የበደሉትን ሰው መካስ ማለት ነው። ስለዚህ ይሄ ታድሶ ወይም ይሄ አርትኦት በእግዚአብሔር ፊት በእንባ በዋይታ መቅረብና ምሕረት መለመንን ያካትታል። ምን ማለት ነው? የመጀመሪያ ስህተትን ማመን በዚህ ጉባኤ ውስጥ እንዳየ ነው። ተገቢና እሰየው ይበል የሚያስብል ቢሆንም እኔ በድያለሁ፣ እግዚአብሔርንም በድያለሁ፣ ሰውንም አሳዝኛለሁ። ስለዚህ እኔ በደለኛ ነኝ የሚለው ነገር በግልጽ መነገር ያለበት ጉዳይ ነው። ምን ማለት ነው? በድያለሁ፣ አጥፍቻለሁ የሚል ግልጽ ስቴትመንት በጉባኤው መካከል መነገር አለበት። ስህተት መኖሩ ብቻ ሳይሆን እኔ ለዚህ በደል ተጠያቂ ነኝ የሚል ማረጋገጫ የሚል ንግግር መኖር አለበት። ምክንያቱም ቤተ ክርስቲያኗ በምድራችን ላይ የተጣመሙና አምላካዊ ያልሆኑ መጻሕፍትን የሥርዓተ አምልኮዋና የዶግማዋ መመሪያ አድርጋ በመያዟ ላለፉት ትውልዶች ሁሉ አሁንም ላለው ትውልድ ጭምር የመጥፋት ምክንያት የሆኑ አስተምህሮችና በገድላትና በድርሳናት ላይ የተመሰረቱ ትምህርቶች በቤተ ክርስቲያኖስ ስላሉ ማለት ነው። እነዚህ ትምህርቶች የብዙ ሰዎች ሕይወት መጥፋት ምክንያት ሆኗል። ሁለተኛ፣ እነዚህን መጽሐፍት አንቀበልም ተገቢ ያልሆነ አስተምህሮ ያለባቸው ናቸው ብለው የተቃወሙ ሰዎች ተሰደዋል፣ ተወግዘዋል፣ ተገለዋል፣ አገር ለቀው ሂደዋል። ምላሳቸው እንዲቆረጥ፣ ቋንጃቸው እንዲቆረጥ ከሞቱበት ከመቃብራቸው ጭምር ሬሳቸው ወጥቶ እንዲጣል ተደርጓል። የብዙዎቹ ትዳር ፈርሷል። ይሄ ድርሳናትና ገድላት ስህተት አለባቸው፣ አምላካውያት አይደሉም፣ ከመጽሐፍ ቅዱስ ጋር ስህተት አለባቸው ብለው የተናገሩ ሰዎች እነዚህ ሁሉ መከራዎች ደርሰውባቸዋል። እድል የገጠማቸው ሰዎች ደግሞ ወደ ሌላ አብያተ ክርስቲያናት ሄደዋል። ስፍራቸውን ለቀው አንዳንዶቹ ሰልመዋል። አንዳንዶቹም ደግሞ ከቤተ ክርስቲያን ተገፍተው ስለወጡ ሃይማኖት የለሽ ሆነዋል። ይህ ሁሉ ያደረገችው ደግሞ ቤተ ክርስቲያኗ በውስጧ የያዘችው አስተምህሮ የተመሰረተባቸው ገድላትና ድርሳናት መኖራቸው ነው። ሶስተኛ፣ በዚህ ውስጥ በነዚህ ድርሳናትና ገድላት አስተምህሮች ምክንያት ሰዎች የመዳንን መንገድ ሳያውቁ እንዲጠፉ ሆነዋል፣ እንዲሳሳቱ ሆነዋል። መጽሐፍ ቅዱሳዊ ያልሆነ ትምህርቶችን እንዲይዙና መጽሐፍ ቅዱሳዊ ከሆነው ከእውነተኛው የመዳን ትምህርት ባፈነገጠ አስተምህሮ ተወስደው ጠፍተዋል። ለሕይወታቸው ዋስትና የሚሆናቸውን ነገር አጥተዋል። እንግዲህ ለእነዚህ ሁሉ ነገሮች ተጠያቂው ማን ነው ተብሎ ቢባል ቤተ ክርስቲያናችን ናት። እንግዲህ የኒቂያ ጉባኤ፣ የዝክረ ኒቂያ ጉባኤ ዘኦርቶዶክስ አርትኦት ያስፈልገናል፣ ተሃድሶ ያስፈልገናል ሲል እነዚህን ሁሉ ነገሮች ይመለከታል። ቤተ ክርስቲያን የበደለችውን በደልና በእነዚህ በድርሳናትና በገድላት ውስጥ በስርዋጽ ገብተዋል የተባሉትን ኢ መጽሐፍ ቅዱሳዊ ትምህርቶችንና ልምምዶችን አባቶቻችን በቸልታ በመመልከታቸውና የቤተ ክርስቲያኗ ትምህርት ናት ብለው በመያዛቸው ቤተ ክርስቲያንን በድለዋል። አባቶቻችን በድለዋል። እኛም በዚህ ዘመን ይህን የምናስተምር ከሆነ ሕዝባችንን በድለናል። ለሕዝባችን ጥፋት ምክንያት ሆነናል። ስለዚህ ይሄንን ብሎ መጸጸትና ጥፋትንም ማመን ያስፈልጋል። በዚህ ጉባኤ ላይ ግን ይሄ ነገር አልተደረገም፣ አልተደረገም። ይልቁንም በቤተ ክርስቲያናችን ውስጥ ለደረሰው ጥፋት ምክንያቶቹ ካቶሊኮችና የውጭ ሃይማኖት ተከታዮች እንጂ እኛ አይደለንም። የአዋልድ መጽሐፍትን፣ ድርሳናትና ገድላትን የሚያሳትሙ አሳታሚዎች ናቸው እንጂ እኛ አይደለንም። እኛም ልንጠየቅ አይገባም። አሁን እኛ የሚጠበቅብን ማስተካከል ብቻ ነው የሚል ምክንያት አቅርቧል። አርትኦት ማድረግ ነው ያለብን የሚል እውነት ነው። አርትኦት መደረጉ ተሃድሶ መደረጉ ተገቢ ነው። ነገር ግን አርትኦት ለማድረግ እስከዛሬ ድረስ ለጠፋው ጥፋት እኔ አጥፍቻለሁ፣ ስለዚህ ጥፋተኛ ነኝ የሚል ነገር ከጉባኤው እኔ እጠብቅ ነበረ። ይሄ አልተደረገም። ይህ ደግሞ እዚህ ላይ የምንመለከተው እውነተኛ አርቶት እውነተኛ መመለስ ያለመከናወኑን ነው። ምን ማለት ነው? በሰበብ የተሞላ ነው። አዳም በበደለ ጊዜ ሚስቴ አሳሳተችኝ ብሎ ለእግዚአብሔር እንደመለሰ በሚስቱ ላይ እንዳላከከ፣ ሔዋንም እባቡ አሳተኝ እንዳለች፣ ይሄ አሁን የዝክረ ኒቂያ ጉባኤም እኛ ሳንሆን ካቶሊኮች ናቸው በማለት እኛ ሳንሆን አሳታሚ ድርጅቶች ናቸው በማለት ተጠያቂ ላለመሆን የሚደረገውን ሩጫ ተመልክተናል። የተደረገውን ሰበብ አይተናል። ስለዚህ ጉባኤው እውነትን ለመጋፈጥ ተጠያቂነትን ለመጋፈጥ በእግዚአብሔርም በሰውን ፊት ሲሸሽ ተመልክተናል። ስለዚህ አርትኦት በሽሽት አይሆንም። ተሀድሶ በሽሽት አይሆንም። ንስሐ በሽሽት አይሆንም። መጋፈጥ ያስፈልጋል። ቁርጠኝነት ያስፈልጋል። ምክንያቱም ሰዎች የሚጠፉበት ነው። ስለዚህ አርትኦት በሽሽት አይሆንም። ተሀድሶ በሽሽት አይሆንም። ንስሐ በሽሽት አይሆንም። መጋፈጥ ያስፈልጋል። ቁርጠኝነት ያስፈልጋል። ምክንያቱም ሰዎች የሚጠፉበት ነው። አገር የምትለወጥበት ነው። ይልቁንም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የዛሬ 17 ዓመት በዚሁ አሁን ባለ በቅዱስ ሲኖዶስ አማካይነት ራሱ ቅዱስ ሲኖዶሱ ራሱ የሊቃውንት ጉባኤው አሁን በሕይወት ያሉ እዚሁስ በጉባኤው ላይ ተሰብስበው የነበሩ የሁለት ሺው ዓመተ ምህረት መጽሐፍ ቅዱስ እንዲደለዝና እንዲሰረዝ ያደረጉ አስደላዦችም ደላዦችም በዚሁ ጉባኤ ውስጥ ይገኛሉ። በዚያው መግለጫ ባወጡት ጉባኤ ውስጥ እነዚሁ ሰዎች አብረው እዛ ቁጭ ብለዋሉ። እነዚህ ሰዎች እንኳ በዚህ ዘመን በእኛ ዘመን በዚህ በእኛ ዘመን እኛ ራሳችን ተሳስተናል። መጽሐፍ ቅዱሱ አላግባብ እንዲተረጎም አድርገናል። ስንጠቀምበት የነበረውን ከግሪክና ከዕብራይስጥ የተተረጎመውን መጽሐፍ ቅዱስ ተገቢ ባልሆነ መንገድ ተሳስተናል፣ አሳስተናል ህዝባችንም ብለው ንስሐ እንኳ ለመግባት ፈቃደኞች አይደሉም። በዚህ ጉዳይ ላይ እንኳ ይህ ስህተት አለበት ብሎ የተናገረ አንድ የጉባኤ አባል እንኳ የለም። ስለዚህ ካቶሊኮችና አሳታሚ ድርጅቶች ናቸው ብላችሁ እጃችሁን በነዛ ላይ ከመቀሰራችሁ በፊት የ2000 ዓመተ ምሕረቱን መጽሐፍ ቅዱስ የደለዛችሁና ያስደለዛችሁ እራሳችሁ እዚሁ ስላላችሁ በሌላ ሰው ላይ ማሳበብና እኔ ጥፋተኛ አይደለሁም ብላችሁ እንደ ጲላጦስ እጃችሁን ከደሙ ንጹህ ነኝ ብላችሁ መታጠብ አትችሉም። ሁልጊዜ የምታፍሩበትንና የምትጸጸቱበትን ትውልድን የገደላችሁበትንና ቤተ ክርስቲያኗን ያዋረዳችሁበትን የሁለት ሺውን እትም መጽሐፍ ቅዱስ ጨርሶ አላነሳችሁትም። በጣም ያሳዝናል። ይህን ስመለከት ጉባኤው የማስመሰል ጉባኤ እንጂ ከልብ የሆነ አርትኦትስ፣ ከልብ የሆነ መመለስ፣ ከልብ የሆነ ተሐድሶ ያለበት አይመስለኝም። ስለዚህ ከዚህ የተነሳ ለምን የዝክረ ኒቂያ ጉባኤ ተጠራ የሚለውን ነገር ወደኋላ ዞር ብዬ ሳስብና ስመለከት፣ ጉባኤው የተካሄደበት ዋና ምክንያት በሶሻል ሚዲያ ላይ የጥቂት ወጣቶች ክርክር ያስነሳውን ህዝባዊ የሃይማኖት ነውጥ ለማብረድ እና ግራ የተጋባውን ህዝብ ለማረጋጋት ታስቦ የተደረገ ጉባኤ እንጂ መንፈስ ቅዱስ ሊቃውንቱንና አባቶቻችንን መርቶና አነሳስቷቸው የተደረገ ጉባኤ አለመሆኑን ያስረዳል። እኔ ይህን ስናገር በጣም አዝናለሁ። ምክንያቱም ጉባኤው በመንፈስ ቅዱስ የተመራ ጉባኤ ቢሆን ኖሮ መንፈስ ቅዱስ ይወቅሳል ወደ ንስሐ ይመራል። ጥፋትንና ኃጢአትን በግልጥ በአደባባይ ያናግራል። ለበደሉት በደል ሰውንም እግዚአብሔርንም ይቅርታ ለመጠየቅ አያቅማማም። በይቅርታ ደስ ይለዋል፣ በመመለስ ደስ ይለዋል። ነገር ግን እንደ ዓለማዊ ድርጅታዊ አሰራር ወይም እንደ ፖለቲካ ፓርቲ ስብሰባ፣ በጣም የገረመኝ በጭብጨባና በሁካታ የታጀበ የታይታ የአቋም መግለጫ በማውጣትና ጥፋቶችን በሌላው ላይ በማላከቅ ራሱን ከደሙ ንጹሕ አድርጎ የተጠናቀቀ ጉባኤ እንደሆነ ለመመልከት ችያለሁ። በጉባኤው መጨረሻ ላይ በጉባኤው ማጠቃለያ ላይ ካለው ትዕይንት እንደተረዳሁት ታላቅና አምላካዊ ውሳኔ ለሚጠብቀው ሕዝባችን የተላለፈው አስራ አራት የአቋም መግለጫ የቤተ ክርስቲያንን መንፈሳዊና ሃይማኖታዊ ችግሮችን ያጤንና የሚፈታ ሳይሆን እንደ ሽንገላ አይነት ይመስላል። ሐኪሞች እንደሚሉት የህክምና ዘዴ ፕላሴቦ የሚባል የሕክምና ዘዴ አላቸው። ፕላሴቦ ማለት የላቲን ቃል ነው። አይል ፕሊዝ ዩ ማለት ነው፣ ደስ አሰኘሃለሁ። አይል ኪፕ ዩ ሃፒ፣ ደስ እንዲልህ፣ በደስታ እንድትቀጥል አደርግሃለሁ የሚል ነው። ፕላሴቦ ማለት ሜዲካል ተርም ነው፣ የሕክምና ቋንቋ ነው። በሽተኛውን መሸንገልና ማታለል የሳይኮሎጂ ጨዋታ ነው። ሊቃውንትን ሰብስበን አነጋግረናል፣ ይሄን አድርገናል፣ የችግሮቻችን ምንጮቹ እኛ ሳንሆን ካቶሊኮቹና አሳታሚዎቹ ናቸው፣ እነ ብፁ እገሌ እና እነ ብፁ እገሌንም እንዲህ ብለናል በማለት ድርሻችንን ተወጥተናል እና ተረጋጉ የሚል ማረጋጊያ ነው። ሳይኮሎጂ ነው። ትሪትመንት ነው። ፕላሴቦ ነው። ወገኖቼ፣ ፕላሴቦ ለፖለቲከኞች እንጂ ለእግዚአብሔር ቤት አይሰራም። አለባብሰው ሰው ቢያርሱ በአረም ይመለሱ እንደሚሉት ዘላቂ መፍትሄም አይሆንም። እግዚአብሔር ለሕዝቡ የሚሰጠው እውነተኛ መድኃኒት የሚፈውስ መድኃኒት ነው። መድኃኒቱም የሚገኘው ከእግዚአብሔር ዘንድ ነው። የመድኃኒቱ መገኛ መንገዱ ንስሐ ነው። ስለዚህ መጀመሪያ ቤተ ክርስቲያናችን መታመሟን መታወቅ አለበት። ህመሙ ያልታወቀ መድኃኒት አይገኝለትም። ሁለተኛ፣ የበሽታው ምንጭና በሽታውን ማግኘትና በአግባቡ መረዳት ያስፈልጋል። ሶስተኛ፣ ትክክለኛውን መድኃኒት መስጠት ያስፈልጋል። ትክክለኛውን መድኃኒት በመጨረሻ መውሰድ ያስፈልጋል። መድኃኒቱ ያለው ከእግዚአብሔር ዘንድ ነው። መገኛው ንስሐ ነው። መፍትሄው የእግዚአብሔር ቃል ነው። ከእግዚአብሔር ቃሉ እጅ የሚደረግ የሰዎች ሀሳብና የሰዎች መፍትሄ ለቤተ ክርስቲያን ፈውስ ሊያመጣ አይችልም። ቤተ ክርስቲያን ስንዱ እመቤት ናት፣ ችግር የለበትም እያላችሁ አሁን ደግሞ ስህተት አለባት ብላችሁ ስታምኑ ደግሞ እኛ ሳንሆን ካቶሊኮችና የግል አሳታሚዎች ናቸው እያላችሁ መናገሩ ተገቢ አይደለም። ተገቢ አይደለም። ተሳስተናል መባል አለበት። በተስፋ እናንተን ለሚጠብቅ ግራ የተጋባው ሕዝባችን መድኃኒት ለሚፈልገው ሕዝባችን የራሳችሁን መድኃኒት፣ ፕላሴቦ የሽንገላ ዘዴ ተጠቅማችሁ የምታታልሉት ከሆነ ይህ ያዘጋጃችሁልትና ያዘዛችሁት መድኃኒት ፍላሴቦ ማለት ነው። ዘላቂ የሆነ መፍትሄ ዘላቂ የሆነ ፈውስ አያመጣም። ስለዚህ ስህተታችሁን በሚገባ በእግዚአብሔር ፊት መናገር ያስፈልጋል። የበደላችሁትን ህዝብ የበደላ የበደላችሁት እግዚአብሔር መናገር ያስፈልጋል። ቤተ ክርስቲያን ሌሎቹን ንስሐ ግቡ ብላ የምታስተምረው ራሷ በጥፋት ላይ እንደ ስትገኝ ንስሐ ለመግባት ወደኋላ ማለት የለባትም። ንስሐው ከልብና ከእውነት መሆን አለበት። ስለዚህ እውነተኛ ንስሓ ገብተን ይህን ትውልድ ከጥፋት ይትንዘንድ ዘንድ ራሳችንን በእግዚአብሔር ፊት የምናዋርድበት ይህ ዘመን እግዚአብሔር የሰጠን ስለሆነ፣ የመጎብኛችን ዘመን ስለሆነ፣ ወገኖቼ እግዚአብሔር አምላካችን በሚጎበኝበት በዚህ ሰዓት ልባችን ይቀና እንዲሆን እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር፣ አሜን።